ሰላም ጤና ይስጥልኝ። የመጋቢት 30 2017 የሰዓቱን መረጃዎች ይዘን ቀርበናል። ሌተናል ጄኔራል ታደሰ ወረደ አቶ ጌታቸው ረዳን ተኩ። በዚህ ወቅት ሌተናል ጄኔራል ታደሰ የፈረሙት የቃል ኪዳን ሰነድ አለ። የሰነዱን ነጥቦች እናቀርብላችኋለን። አቶ ልደቱ አያሌው እና አምባሳደር ብናልፍ አንዷለም ተነጋገሩ። የንግግራቸውን ይዘት በተመለከተ አቶ ልደቱ የነገሩን አለ፣ እናስደምጣችኋለን በቤታቸው በር ላይ በመኪናቸው ውስጥ የተገደሉት ኢትዮጵያዊን በተመለከተም የምናጋራችሁ መረጃ አለ። ተከታተሉን። ሌትናል ጄኔራል ታደሰ ወረደ አቶ ጌታቸው ረዳን በመተካት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነትን ተረከቡ። ጠቅላይ ሚኒስትር አብይ አህመድ ርክክቡን አስመልክቶ በማህበራዊ ትስስር ገጻቸው ባለፈው አንድ ወር ገደማ የኢትዮጵያን ህገ መንግስት፣ የፕሪቶሪያን ስምምነትና የዲፕሎማቲክ ማህበረሰቡን ምክር በማከል ሰፊ ውይይቶች ሲካሄዱ ቆይተዋል። የአቶ ጌታቸው የስልጣን ዘመን በህጉ መሰረት ሲያበቃ የሚቀሩ ቁልፍ ስራዎችን የሚያከናውን አካል ጊዜያዊ መንግስቱ መቀጠል አለበት የሚል ድምዳሜ ከተያዘ በኋላ ይህንን ሽግግር ማን መርቶ ከግብ ሊያደርስ ይችላል የሚሉ ውይይቶችን ስናደርግ ቆይተናል ብለዋል። አክለውም ዛሬ በይፋና በሰላማዊ መንገድ በአዲስ ባህል የስልጣን ሽግግሩንና ቅብብሎቹን ለማካሄድ የተዘጋጀ ፕሮግራም አከናውንናል። ጄኔራል ታደሰ ባለፉት ሁለት ዓመታት የአቶ ጌታቸው ምክትል ሆነው ያገለገሉ ሰው ናቸው። ባለፉት ሁለት ዓመታት የነበሩ ድካሞችንና ጥንካሬዎችን በግልጽ የሚገነዘቡ ሰው ናቸው። አሁን ትግራይ ውስጥ ያለውን ክፍተት ሞልተው ወደፊት ሊወስዱ ይችላሉ የሚል እምነት በብዙ አካላት የታመነ ነው። የትግራይ ሕዝብ የጠማውን ሰላም እና ልማት እንደ ሌሎች ወንድሞቹ ወጥቶ የመግባት መሻት ስናሳካ ለኢትዮጵያም ለአፍሪካም እጅግ ጠቃሚ የሆነ ነገር ሰርቶ ለማለፍ ታሪክ የሰጣቸውን እድል እንደሚጠቀሙበት ተስፋ አደርጋለሁ ሲሉም ጽሑፋቸውን ደምድመዋል። ጄኔራል ታደሰ ወረደ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነትን ሲረከቡ የትግራይ ክልል አካታች ጊዜያዊ አስተዳደር የተልእኮ አፈጻጸም የቃል ኪዳን ሰነድ ላይ ፊርማቸውን በማኖር ነው። ጀኔራል ታደሰ ወረደ በትጋትና በታማኝነት ለመወጣት ቃል ገብተው የፈረሙት የሚከተሉትን የተዘረዘሩ ኃላፊነቶች ነው። አንድ የተፈናቀሉ ዜጎችን ወደ ቀያቸው የመመለስ ሂደት በጅምር ያለው እንዲጠናቀቅና በቀሪ አካባቢዎችን በፍጥነት እንዲተገበር ማድረግ። ሁለት በፕሪቶሪያ ስምምነት መሰረት ትጥቅ መፍታት እና የቀድሞ ታጣቂዎችን መልሶ የማቋቋም ተግባር በአፋጣኝ እንዲጠናቀቅ ማድረግ። ሶስት በክልሉ የህግ የበላይነት እንዲሰፍን ማድረግ ለህዝብ ደህንነት ለሰላምና ለፀጥታ ጠንቅ የሆኑ ጉልህ ህገወጥ እንቅስቃሴዎች እንዲቆሙ ማድረግ ለዚህም ተገቢውን የቁጥጥርና የህግ ማስከበር ስራ መስራት አራት መደበኛ የልማት ስራዎች መንግስታዊና ማህበራዊ አገልግሎቶች እንዲሁም የመልሶ ግንባታ ስራዎች እንዲሳለጡ ማድረግ አምስት ከህገ መንግስታዊና ከህጋዊ ስርዓት ከሀገር ሉዓላዊነት እና ከፕሪቶሪያ ስምምነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲቆሙ ማድረግ ስድስት ክልሉ ለዲሞክራሲያዊ ምርጫ ዝግጁ እንዲሆን ማድረግ በክልሉ የሲቪክ እና የፖለቲካ መብቶች ተግባራዊ የሆኑበት የፖለቲካ ብዝሃነትን የሚያስተናግድ ዲሞክራሲያዊ አውድ እንዲፈጠር መስራት። ሰባት የክልሉ ህዝብ፣ የተለያዩ የማህበረሰብ ክፍሎችና የፖለቲካ ተዋናያን በሀገራዊ የምክክር ሂደት እንዲሳተፉ ሁኔታዎችን ማመቻቸት። ስምንት የክልሉ መንግስታዊ የሚዲያና የኮሚኒኬሽን እንቅስቃሴዎች የሀገሪቱን ህዝቦች ትስስርና መልካም ግንኙነት የሚያጠናክሩ ህግና ህገ መንግስታዊ ስርዓትን የሚያስከብሩ መሆናቸውን ማረጋገጥ። አቶ ልደቱ አያሌው እና አምባሳደር ብናልፍ አንዷለም ተነጋገሩ። ትላንት ያደረጉትን ንግግር ይዘት በተመለከተ አቶ ልደቱ የነገሩን አለ፣ እናስደምጣችኋለን። አሜሪካ የኢትዮጵያ ኤምባሲ ተገኝቼ ነበር እና ያው አሰራራቸው ስለማይፈቅድ ቀጠሮ አስቀድሜ መያዝ አልቻልኩም ነበር እና ያለ ቀጠሮ ነው የሄድኩት ነገር ግን ያለ ቀጠሮ ብሄድም ኤምባሲው በበጎ ተቀብሎ አስተናግዶኛል። አዲሱን አምባሳደር አምባሳደር ብናልፍ አንዷለም ቀጠሮ ባይኖርም በቢሮቸው ተቀብለው በአክብሮት በትህትና አነጋግረውኛል። እና ያው ጉዳዩን ብዙም ማስረዳት አላስፈልገኝም እሳቸውም ስለሚከታተሉ ያውቁታል። ነገር ግን ያው የኢትዮጵያ አየር መንገድ በረራ የከለከለኝ በከለከለኝ ወቅት ይሄ እገዳ ሊነሳልህ የሚችለው በአሜሪካ ከኢትዮጵያ ኤምባሲ ጋር ተገናኝተህ ማስነሳት ስትችል ነው እገዳውን የኢትዮጵያ ኤምባሲ ገዳውን ካላነሳልህ ወደ ኢትዮጵያ መብረራት ትችልም ብሎኛል። ስለዚህ ዛሬ እናንተ ድረስ ከአትላንታ የመጣሁት ይህ ገዳ ለምንድነው የተጣለብኝ፣ ሊነሳልኝስ ይችላል ወይ ብዬ ለመጠየቅ ነው አልኳቸው እና በእሳቸው በኩል የሰጡኝ መልስ በእኛ በኩል በኤምባሲው በኩል ስለዚህ ጉዳይ የተለየ የምናውቀው ነገር የለም የጣልነውም እገዳ የለም። ስለዚህ እገዳ እስካልጣልን ድረስ በኛ በኩል የተፈጸመ እስካልሆነ ድረስ እኛ ደግሞ ልናነሳ የምንችልበት እድል የለም እና እኛ ጉዳዩን ምንም የምናውቀው ነገር የለም እና የኢትዮጵያ አየር መንገድም በዚህ ጉዳይ ላይ የእኛን ስም መጥቀሱ ተገቢ አልነበረም። ይህን ቅሬታችንንም ገልጸናል። እና በእኛ በኩል የጣልነው እገዳ ስለሌለ የምናነሳውም ነገር አይኖርም አሉኝ። እና ምናልባት ግን አየር መንገዱ መፍትሄ ሊሰጥ የሚችል ከሆነ በእኔም በኩል አነጋግሬ አሳውቃለሁ ብለውኝ የእሳቸውን ስልክ ሰጥተውኝ የኔንም ስልክ ሰጥቻቸው ተለያይተናል። እና ያው ጉዳዩ መፍትሄ ባያገኝም አምባሳደር ብናልፍ ግን በእውነት በአክብሮት በትህትና ነው በአግባቡ ያስተናገዱኝ፣ እና ለዚህ ምስጋና ይህን አቀርባለሁ ለእሳቸውም፣ ለኤምባሲው ሰራተኞች ጥሩ ሁኔታ የነበረው ማለት ነው። ግን ያው ጉዳዩ መፍትሄ አላገኘም። ምናልባት ከአየር መንገዱ ጋር ተገናኝተው የሚሉት ነገርም ካለ ወደፊት የማያው ነው የሚሆነው። እና ያገኘሁት መልስ ይሄን የሚመስል ነው። የደቡብ አፍሪካ ፒተር ማሪስበርግ ከተማ ነዋሪና በሀገሪቱ ከኢትዮጵያ ማህበረሰብ ተወካይ አመራሮች ውስጥ አንዱ የሆኑት አቶ ዳኛ ግርማ መኖሪያ ቤታቸው በር ላይ በገዛ መኪናቸው ውስጥ እስካሁን ማንነታቸው ባልታወቁ ሰዎች መገደላቸውን የስራ ባልደረቦቻቸው ነገሩኝ ሲል ቲግቫ ኢትዮጵያ የሚከተለውን ዘግቧል። አቶ ዳኛ በደቡብ አፍሪካ ለሚኖሩ ኢትዮጵያውያን በሙሉ መካሪያ አባትና አስታራቂ ሽማግሌ ነበሩ ሲሉ ለቲክቫ ኢትዮጵያ ሀሳባቸውን ያጋሩት አንድ የስራ ባልደረባቸው በስራ ላይ ውለው ወደ ቤታቸው እየገቡ በነበረበት ወቅት የግቢያቸው በር ላይ ከመኪናቸው ሳይወርዱ ጥቃቱ እንደተፈጸመባቸው ገልጸዋል። ለኢትዮጵያውያን አንድነት እንዲሁም በሰው ሀገር በመተጋገዝ ሰርቶ ስለመለወጥ ዘወትር ሲሰሩ የኖሩ ኢትዮጵያዊ አባት ነበሩ ያሉን በቅርበት የሚያውቋቸው አንዲት የደቡብ አፍሪካ ነዋሪ፣ ግፈኞች እኝን ጀግና አባት ነጠቁን ሲሉ ተናግረዋል ሲል ቲክቫ ዘግቧል። በደቡብ አፍሪካ የኢትዮጵያ ኮሚኒቲ ወይም ማህበረሰብ ሰብሳቢ የሆኑት አቶ ዮሐንስ ሀቢብ እንደተናገሩት አቶ ዳኛ ግርማ ከ18 ዓመታት በፊት ከፈረንጆቹ 2007 ጀምሮ ለኢትዮጵያውያን አንድነትና አብሮነት ሲታገሉ እንደሚያውቋቸው እና በተገደሉበት ዕለትም ይህንኑ የማስታረቅ በጎ ተግባር አከናውነው ወደ ቤታቸው ሲመለሱ እንደነበር ገልጸዋል። ከኢትዮጵያ ኤምባሲ እና ከሀገሪቱ ፖሊስ ጋር በመሆን ገዳያቸውን ለመከታተልና ለማስያዝ በጋራ እየተሰራ መሆኑንም አስረድተዋል። በተያያዘ ዜና ከትላንት ወዲያ የተገደሉትን የአቶ ዳኛን ህልፈት በማስመልከት የሀድያ ልማት ማህበር ባወጣው መግለጫ በደቡብ አፍሪካ ነዋሪና እውነተኛ የህዝብ ልጅ የነበሩት አቶ ዳኛ በደረሰባቸው ድንገተኛ ጥቃት ከዚህ ዓለም በሞት በመለየታቸው የተሰማንን ጥልቅ ሐዘን እንገልጻለን ብሏል። አክሎም ዳኛ ግርማ ለሀድያ ልማት ማህበር፣ በአጠቃላይ በማህበሩ እየተዳደረ ላለው ሊጅ ኮጎ የልህቀት አዳሪ ትምህርት ቤት ከጊዜያቸው ከገንዘባቸውና ከእውቀታቸው ያለመሰሰት አስተዋጽኦ እያበረከቱ የነበሩ እጅግ ቅን አርቆ አሳቢና ትሁት አባት ነበሩ ብሏል። አቶ ዳኛ በደቡብ አፍሪካ የሀድያ ልማት ማህበር ቅርንጫፍ ምስረት አስተባባሪ ምክትል ሰብሳቢ በመሆን እየተጉ እንደነበርም ገልጿል። ምንጊዜ ሚዲያ ለቤተሰቦቻቸው ወዳጅና ዘመዶቻቸው መጽናናትን ይመኛል። ለሰዓቱ ያዝናቸው መረጃዎች ይህንን ይመስሉ ነበር። ቀሪ ፕሮግራሞቻችንን ይዘን በድጋሚ እስከምንገናኝ ሰላም ዋሉ።